ከዚህ በመቀጠል እንግዲህ ያው ያለው ቁቱላቸው ጫጉላ እሺ። እናመሰግናለን። ክብሯትና ክብሯን ወዳጆቻችን እንኳን በእህትና ወንድሞቻችን ደስታ እንኳን ተገኛችሁ ያለ ማለት ነው። በመቀጠል የረፈረባችሁ ሩቅ የሆናችሁ ሰዎች በጣም እጅጉ ነው። ቆመን እያከበረን እያመሰገንን መሄድ ይቻላል፣ ግን የተወሰነ ሰዓት ደግሞ ስላለን ከኛ ጋር ችግር የለውም። ከኛ ጋር መቆየት የምትችሉ ቤተሰቦቻችን ካለ ከኛ ጋር ቆዩልን። በፍቅር እንጠይቃችኋለን፣ በአክብሮት እንጠይቃችኋለን። ከዚህ በመቀጠል ደግሞ እንሂድ ሲባል በኋላ አልሄድ የሚባል ነገር የለም። የሙሽሮቹ የጫጉላ ፕሮግራም ስለሚካሄድ ሁላችንም ሹልክ ሹልክ ነው የምንለው ብቻ ያገኙበት ያገኙበት አይባልም። እንትን አለ ተዘጋጅቷል፣ እና መሰግናለን። ዲጄ እስከዛ ለስለስ ያለ ነገር እሺ፣ ለስላሳችንን እየጠጣን ሁሉ